ቡድና የተከበርክም የኬርታ አለም አቀፍ ድምጥ ተሰማምና ታጣመም አወኛ በኩሳዬ ጎጥ ሶሎቄ ቀበሌ ውስጥ በቁና ገየት አወኛች ተደሙየን ሎስ ላይ ሾኒ ተክላሎች እንዲ እቁብና ሳቡኘት ምን እኮ አቁና አይቂናለን ይትልይሽ በምን እኮ አይብሊ በዳንኤል ድንቁ ነሰማን ኢኮኖ በልን መጨረሻን ድረስ ተኛ ጎይ ባታቀሰ እቺ ተሰምደ ቀረሰን ጎይ ሰምዲ ያው ያው መጀመሪያ አቢና የምትደውጣለይ ሰም አብደውጣለይ ሲም ዳንኤል ድንቁይብሉት በተጨማሪማ የሆለ ያው ኳምጭ ያው የዲቦ አፍቅሎ የተነሳ ቢትወደድ ባሌ ቢትወደድ ዳንኤል ድንቁ ይብልኝ። በቻውኘት በደያ ሎሻሌ ሾኒ እቁብና ሳቡኘት ምን እኮ አቁናቂና ነን የምሰረተሽ ቢቲን ያው ማለቅ ውደቶች ለእንተል እቁብ የቀረሰ ክስታኔ ይሉትን እቁብ ሳቡኘት የቀረሰ ክስታኔ ይሉትን እዚህ የሆነን ወይ እ ኢብሊ እቸዘብርሊ እ ለከናው ወባከኒ ለክ ያው የሶዶ ክስታኔ ህዝብ አመሰራረተው ያው ለጥላበኝ አብዮችኛ ሚቲዮችኛም ቢያወሩም አጣኛን ሰማ ጎይ ያው ታስማይ ታድማይ ሰዋቲ ቲኒ አይመልል ሰፈሩ ሰፈረም ጎይ ያው የክስታኔ ባህልና ወግ ምሰረተም። ያው ዛኒ አዝማች ሰባት ሰባት ባይ ወለደም ኪቲ ተሰባት ቤት ጉራገ የናለሙ አምስት ተዚየን ነው ወለደሙ ይሉት በዚህ መልከው ተምሳ ተበታተኑም። ያው ማህበረሰቢ የራሰው መስተዳደርና የራሰው መአይ ማይ ይነብር ሞቃይና ያው ተቁና የን ይሰበሰበም ጊዜ በቁና እኛ በክስታን እኛ ማለቅሙ ታማሪኛ ድብልቅ ሆነ በነማ ታማሪኛ ጎ አይላል። ደበል ያው ተቁናየን ይስበሰብም ጊዜ አታተ ነገር ማህበራዊ ኑሮ በምን ንቅናጅ እንግዲህ በምን እን በር ይብል ጎይ ያው መጀመሪያ ይምሰረቱ ጎይ ሳሙኘት፣ ሳሙኝተ የቀበረ የራስ ይተባበረ እንግዲህ የቀብር መረዳጃ ሳቡኘት ባለ እንጎይ የምሰረተ ያው ክስታኔ ማህበረሰብን ይብሉ ያው ዳቤች ምኛ ተሚት ተሚት ይወት ምኛ ሰማን ነገርን። ስለዚህ በዛ ጅመረ እንጎይ ያው ሌሊም ማህበረሰብ ክስታኔ እዚህ ቢምሰርትም ሌሊም ማህበረሰብ በዛ ተነሳ መነሻቄና እንጎይ በኛ በሶዶ በክስታኔ በቋንቋሀን ያው እድርም ቢማን ነው ሳቡኘት ቢብል አማራ መድር ባለ መሰረቱ በዛ ቲዚ ዘንግ ዚያ ሆኝ ድረስ ያው የመቃብርና ያው የአካባቢ የማህበረሰቢ ቁናየን ያቅናጅም የንባሮተው ተምሳሌት ቂናን ጊዜ ሆኝ ድረስ የነበረ ሙቃይል ቲወርድ ቲዋርታ ቢዎችኛ ያተሚት ቢዮችኛ ቀረሰም ቀረሰም ጎይ ያው እዚህ ነገር እዚህ ሳሙኘት ነገር እንዲያውም ሳቡኘት በጣም ያው የመቀባበሪያ ማይ ቢሆን የኩልን ቃይ ሳብ መዳኛ ነው። ተዳኝነት ይይቶ ለፍኛ ይፍት ምቀ ሳቡኘትና እቁብ ልዩ ሁኔታን ምንኳ ሳቡኘት መቀባበሪያን ያው ቀብር በቁናየን ያው ትቅናጅን ጎይ ያው መቀባበሪያን ሳቡኘት ወል ተዛ ጎታቲዝም ታገናኝንም ነገሮች ነው ተሳቡኘት ጎታ ታገናኝንም ማህበረሰቢ ተቁናየን ይመጣሁምና ይጠናከርኩም ተሌላየን ተሊብነትየን ተታተ አቁብ ይላል ነበርክ መሰለኝ አንድ በደርሳውኝት ይላል እንዴ? ስለዚህ አሁ ያው እንግዲህ ምን እንኳን ያጥቃልሉ የባሁከይ ከይ ያው ተዳኝነትን ጭምር ያጥቃልሉ የባሁከይ ነገር ምን እንኳን ሳቡኘት ያው የመቃብር ስነ ስርዓት ያው ቁናሰብ ሰብ ሳቡኘት ባልተጣደ

የመቃብር ዲ ይብልም የባየ ይሞት ጎይ ያሄል ብር ያቢ ማኖ መስርና መስቲ ሞት ጎይ ያሄል ብር ይብልም ባውናኒ ብር የነሱን ጎይ የቡትን ችግር የሰላቡማ ይውበልን። እዚህ የሌለን ሳቡኘት የሌለን ሰብ ራሱ ይሞተ ሰብ በቃ ቢሞት ሞታ አስክሬኑ ይነሳል የለ ከብት ቢሞት ቦ የማይብለ ለለ ይበላል ለለ ከብታው ዲ ገደሉ ባም አታት ነገር በቃ ይሆን ወይ ይሰበርም የሆነ ነገር ይሆን ጎይ ተዛ ገለልተኛ በሆነ ያው ማንም ሰብ ተኳየን ያየለ ኪትለኛ ወማ ያው ሰብ ያገልል ጎይ፣ በሳቡኘት የሌለ ሰው ያት ነገር ጥፋት ባጠፋ ወይ በሰረቀ የሆነ ነገር አሁን በድር ያትመሉትን በድር ለጡርኮም ይብሉም። ያትመሉትን ለጡርኮም በባለም በማለ ጡርን ያው ነጻ ይወጣው ባልማለ ተዛ ሳቡኘት ያገሉት ያገሉ ጎይ በምንን እሳት ይጨር ከብቶ ጀት ይጠዱ። በቃ ማህበራዊ ኑሮ ተሰቦቹ ዛ የኳይ ያወረረሰብ ዛ ተቋጎ እሳት ያጨረነ ሰብ ከብቶ ጀ የጣደሰብ ተቋይ ጠዱትን እዚህ ብሩም ያወጡትን እዛ ስላለ እዛ ያው ማገጃ ስላለ እዛም ሰብ ቁናጎ ያጸድቁ ሳቡኘት ባጠደቀ ካቸ ዛ ሰብ ገለልተኛ ሞተም ወበልን። ስለዚህ ዚ ቲላቤንቲ ዚ ዘም ካብ ራዊትኛ ከንቲ ዮችኛ ቲዚ ዘም መጣቃይ ነው ና ዚ ማሁን ድረስም ሰቢ ማበረሰብ እየተጠቀመው ሆኔ ክስታኔ ማህበረሰብ ወበልን። ሌላ ተዛይ ዘልም ተቁብ ዬነ ፈካጎ እቁብ ያው በአማራም በሶዶ ክስታኔ ያው መጀመሪያ መሰራረተው ያው የሆነ ሰማጎ ያው እቁብ የሰበሰበ ክስታኔን ይብሉትን ያው አመሰራረተ ውርጉ ከም አመጣጠው በዛ ያው ማይብል ጎይ እቁብ ባለም መሰረተም ያው ለእድገት የንግድም ያታት ነገርም ማስፋፊያ ሊቂናየን ያው ይቀደም ጎይ እቁብ ያቋቋማ ክስታኔን ይብሉ ሰማው ያው ሶዶ ክስታኔን ይብሉት ያው የባኮ ከየአመሰራርተው በአዝማች ስባት አይመለልም ቢሆን ዞሮ ዞሮ ያው እየሰፋ እየሰፋ ያልፉ ጎይ እስከ አዲስ አበባ ድረስ በዛ ተንሳሳም አማራም የተለያየም ብሄር በዛ ተንሳሳን ጎይ ተስፋፋን ጎይ እቁብ አው ግድር አገር ዋልታ ኮነም ጎይ በኩልም እየተጠቀሙ ያለው ምን በኩልም ብሔሮች ላይ ያለው ምን ግን አመሰራረተው በንሰማን ንጉ ያው በሶዶ ክስታኔን ይሉ ንሰማው እኮ በቻውማ ፍቱጊ ሳቡኘት ያው የቀረሰ ክስታን ይሉ ወርከም ያው የቀረሰም ክስታን ይሉትም እኛም በታሪክም በሁለትም ንሰማን ነው። ሙትን ቁና ሰብ ተሳቡኘት ይገባ ወይ በምን አየት መልኩ ኒገባ? ምን ይተለፈ ምን እዛው በል ተዳሪ ዘመን ወይሽ ወጣትም እያለ ይገባው እንዴ? እሺ፣ መነሻ አው ቁና ሰብ እድር ይገባ ጊዜ ቁና ዲያሁ ኤዲባይ አግባንም ቁና አመት ገለባይ ለብሱ። ገለባይ ለብሰም በቁን ያመት ባገባቡ አመት ገለባይ ለብሱ ይብሉትን ባገባቡ አመት ልክ ባመተው ቀጥታ ኦፍ ካመድር ወጣዴ ነው ቦታ ተቋፈለ ያው በድር ውሽጣ ያው ጉርዝ ኪት ጉር ቁና ጉርዝ ሲወጣንጎ ያትመልም በዚህ ድር ውሽጣ ዚ ብድር ዚ ሳቡኘት ተመስል መነብሩ ተሰርቅ ታሲርቅ በሰረቁ ባሲረቁ ዲ ነገር ዞም ይብልም ጊዜ ያትመልትን ዛ ጉርዝ ዞም ነውን ዛው ነውን ይብልን ጊዜ ያትመልትን በሰረቁ ባሲረቁ ይበቂናው ይበቂናው ዲው ላይ ዲዞም ዲሳቴ ብለይ ዲ ማይ ብለይ ብልን ጊዜ ጉርዝ የመሰለነቀ ያትመልትን ተኳፎላ ሳቡኘት ይጠዱ በሳቡኘት ያሊ ብር ስብለን ጎይ ይከፍል ይጠዱ በዛለክን ይጠዱ በዛለክን ይጠዱ ወን አፍቶ ጎይ ገለባ ይልብሱ ይብልቀባክ እንኳ ወለጓጭ

በምን እኳ ውፋ ዛዥ መቀብሎ አደል መጀመሪያ እድሪ ምሰረት ወይ የገደም የገባው ያሄል ብር ክፍል። እኛ ባይ ሆነ እኛ ባይ ሆነ በእኛ ባይ ውስጥኛ ባይ ሆነ አመት ባልተተለፈን በአመት የገባ አይ በሆነ ዛ መጀመሪያ ወይ ከፈልነኒ ኢነነት ነው ደም ቢነነት ቲጠርግ ቲጠርግ መጀመሪያ ያው ነው ደም ቢኖ የመጀመሪያው ነው የደም ቢከፍል ምን ይገባ ግን አመት በትልፈን ኪትለኛ አመት ሆነ ወይም ደሞ ሌላ አዲስ አገባ ይበልሰ ባለ አው ዛ አደርዚ ወደ ድድር ወደርኩኝ ይሁን በሌላ ሀገር ሌላ አካባቢ መጣም የደር ነጣዲ ብልጎይ ያው በዛ በእድሪ ውሽጣ ያሊ ንብረት ይታሰብም ይጠርግምን ይገባ። ዛም ባይ በዛም ውሽጣ ያሊ ባይ አመት በትለፈን ዛሁም ይጠርግምን ይገባ። ማነ አበከይ ዶ ያሊ ሂሳብ ይታሰብ ለንጎይ ዛይ ከፍልምን ይገባ። ግን ዛ በውሽጣ የተወለደ ባይ ዛ ጊዜ ሆኖ ተጠብቅም አመት ጠብቅም ጊዜ ጥር ባገባ ልክ በጥር በአመተው በጥር ወፍካን ግዴ ሳቡኛ ተወጣዴ ነ ቦታ በቃ ዛ ባቲ ለፈቅ ቁና ወረ ኪት ቶረ ባቲ ለፋ ቀጥታ ይጠርግምን ይገባ። ያሊ ዋጋ ይታሰብ ለንጎይ አው 100 ሺ ብር ነምብር ኪት 100 ሺ ብር ነምብር ዛ የሰላቡ ስሌት ይከፍሉ ግን ዛ ባመተው በሆነ ግን ዛይፍት ቲያውን ነው ይደምብ ማለስ ደምብ ነው ማለስ ደምብ ነው ቋይ ከፍል ምን ይደምብ ሳታን ባትለፈ ገን ዚ ያው ገለባ የለብስም ቀቢሉ ድረስ በኳ በትለፈ በቃ ተብዳራ ቀረሰን ጉየ ከፈሉ ያለ ነገር ይከፍሉ ባል ይከፈሉ ይ ሳቢት አሁን አልባት በሳቡኘት ሲሉ ጉይ ቁና ሰብይጣላ የሆነ ቀቢ ያጠፋም ተግየን ቶለፍላለ በከበባኒ በድሪ ደምባሃን ይቀጦም ያለ ቀይ የመቀባሉም ኳይነት ነገር ይጠቀሙ፣ የዳኝነት ይጠቀሙ ቀይ ነው ማባት ዛ በድሩሽታ ተቀጣ እሪ አላጥፋው ቢብልም መቀይብል ምንኩምትን ይቂን ነው። አው ተቀጣ አው ዲትብልሁም በሳቡኘት ውስጥ የባከንኩም ያካትትም ነገሮች ይነሙን አው መጀመሪያ ይገባጎይባሁኩም ተሰርቅ ታሴርቅ ሰብታጣላ ምናምን ይብልም ጊዜን ይገባ አድምጥ እዚህ ነገሮች በገኘቦ ትላበኝ በድር የዳኝነም ነገሮች ይነሙ እዚህ ትብልሆም ምናልባት ጥቃቅን ነገር ግድር ገንዳ ህግ የህግ ገንዳ አፈካ ነገር በሆነ ጥቃቅን ስርቁት በሆነ ያው የባኩክሆም በተማመነ በግርዝና የተማመኑ ባልተማመነ ያው በቃለ መሐላ እድሪ ባውናኒ ቃለ መሐላ መሰረት ያው ለጦኮ ምብልም ያትመልም ወይም ደግሞ ያው በአካባቢ በቤተሰብ ያትመልም ጎይ ነጻ ያወጣው አይድሽ ተመልም ታትመልም አዲ ወይዲ ወልቃይ በሆነ ተደድ ገለልተኛ ይቅናነት ተደድ ተድር ያወጣው ያወጣነት ገለልተኛ ይቅናነት ደምብ ስላለን ነው በለ እና በዚህ ልክ ያው መተዳደሪያ ደምብ ይነነት እድሪ ዞሮ ዞሮ እድር ሙጫ ደብል መተዳደሪያ በዚሁሽታ ያጠፋ ሰብ ዚበቂና ዚበቂና ይብልቃ ይነነትን የራስ በመተዳደሪያ ደምብ ይነነት እቲ ሙማ ጎን ክስ አልፉ ቢብል ዛ በመተዳደሪ ደምብ ህግ መሰረት ያው የህግ ሞገን ይፈካ ዛ መዝገብን ዛ መተዳደሪያ ደምብን ፍርድጅ መያዥ በዛ ልክ ያው ጥላበኝ ፍራን ከቦ ነገር ስለሆነ ይብልም ያው ፍርድ ማለቅ ላይ ይበል ይችላል። ላይ ይበል ይችላል። ስለዚህ በዚህ ልክ ያው ኢዳኙ ሳቡኘት አታት ተደምበ ተማህበራዊ ሁኔታ አው ሳቡኘት በማህበራዊ ሁኔታ ደረጃ ራሱ ምን አይነት ነገር ይፈጥቁ ፈያቃይና ጥፉቃይ አይነሽ ምን ኡካይ ይትለፈንጎ ተድር ተድሪ ታው ተሳቡኘት ይትለፈንጎ የማህበራዊ ኑሮ ምን ይፈጥቆ ይቁና አየን ለወንብርና ያው ፍቅርና ሰላም ለወፍጠር ምን ይደብልቦት ነው። ተቀስከ ያው በጠቀስከ ነው በሚዜ በማ በክርስትና ያው ታት በመሳሰልም ነገሮች በጋብቻ ባቻ ይትዚዙ ያው ይቆረኛኝ ነው ይቆረኛኝም ያው ማህበራዊያኑ ሩሃን ያው ዘላቂ የሆንኮም የባከንኮም በዛ በዛ ይተሳሰርም ይነብሩ ያው ባከ እንዳካባቢ ራቅም ይብልም ይምጣጡት ነው ለዚህ በብዛትማ ያው በክርስትና በሚዜ። ባታት በቃ በመሳሰልም ነገሮች ይቁርኛኝም ያው ሰላምና ፍቅረው ይጥጋጋሁ ይቂን ነው። ተሳቡኘቲ ውጭ ውበል ሳቡኘቲ ያው የኩልምን ግን በቅርበትማ ምን ይምሰርቱ አጋቸ ይብልቋይ ነው። አጋቸ አሁ ሪሳ አሁ ሳቡኘት ሪሳ ይነሳው አደበል ይጊዝንልከ ሪሳ ይጊዝንልከ ሪሳ አጥብልከ መስተንግዶ ይቅናልከ። አጋቸትማ ትብለት ትብልምማ እንደገና ትምሰርቱ የአካባቢ ሰብ አካባቢ ይሁን ገንዳው በለን ገንዳ አስር አስራ አምስት ሀያ ሰብ ትሆንም ትምሰርቱ ዛ ሰብ አሁን በኩልን ቃይ ኩልን ጎይ ይገናኙ በማኅበራዊ ኑሮ ይገናኙ በከብት ቦጀ ይገናኙ በኩልን ቃይ ይገናኙ ይግዚ ይገናኝ ሰብ ዛሬ ሳቡኘት ይሰብ ይመጣለ ድረስ ተዚህ ሰብማ ይቁራኝም። በቃ የቅርብ የሆነ የቤተሰባዊ አመሰራረት ነገር ይምሰርቱ ተኳፎለ ችግር የሰላው ማይ ማህበርም ቢነብርቦ ሰንበቴም ቢነብርቦ ሰብ የቅርብ ተጠሪል ምሽትም ብትሆን ነሽ አዲ እንኩራን ኩሪሊ ትብሊ ነሽ አዚ ሽንኩር ተሪ ጭሊ ትብሊ ወጣፍ ሊሊ ትብሊ ማህበር ባለባ በዚህ በዚህ ተቁርኛኝም እዚ ነገር ይምሰርቱ ያ አጋቸ ይብሉ አጋቸ አጋቸ ይብሉ ወይ እዚ ይምሰርተምማ በዛ ማይት ውስጥና ሂለው ትውሰነ ነገር ያውና ያው የራሰው ይረዳዳው መረዳጃ ነገር እክልም ያውናው ብርም ያው ነው። በዛማ የቅርብማ በቅርብ ተጠሪማ ይሆንም ያው ያቀናብርም ያቀናጅንጎ ቋሁን ምሰርቱ በገለቲ ያበልኝ አሁን አባተ ፎለ ተፎለ ያሸካው ኪት ተሻሎቻ ብቻ ነሻከንጎ ያሊ ነገር ናጠቃለት ነው። አሁን አባፍቱ ጎይ ያወረ ከንቀይ ነው። በሌላ ያመጣም ድር ይቀላቀልም ይባከንቀይ ነበረ። በሌላ ሊመጣ ይችላል። እስከ ይት ድረስን ገደብ የለን። አው ድር ሳቡኘት ይብሉ ጎይ በዚህ ድረስ በቁና ቀበሌ ውስጥ አሉ ይቻሉ በቁና ጎጥ ውስጥ አወዚ ኩሳይ ይሉት ነው። በዚህ በኩሳ ውስጥ አጭ ቁና ሳቡኘት ይሉ ቃል ነው ይቻሉ እስከ ምን አይል መቃይን እንትን ድሀሁ ያው እድር ሳቡኘት ነጣር ትብል ወይ የእዚህ የኩሳ አካባቢ አሁ ተወት ሰነ ወደ ሎሂብሉ አካባቢ ነው። ተዶኛ የን ቁና ሳቡኘትን ያለን ምን አይል ሰብን ወደ መቶ ሰላሳ መቶ አርባ ሰብ ይሆኑ። አይ በሌላም ዘባ በሌላም በሶሎቄም አካባቢ አመጣ አመጣዱ ተዚህ ድር እደበሉ ይብልቃይ በሆነ አሁ ይጠድ በሶሎቄም ይመጥ ይሰብ ለምን እንኳ ለ ሳንቲም ሎ አገኘ ነው አሁ እንጂ አሁሪ ሳሎንሳ አታት ነገሮች ይገዛሉ። ቀና ለሌላ ለሌላ ነገር በዚህ ውስጥ ጥቅምቴ ግን ውራጭ ዋጋ አሁ በቃ ያው ነው። እዚህ እንደቁ ያው ነው ይነገር ይነደል ንብረት ያው ነው ነገር ነው እክል ያው ነው አፍ ያው ነው ስሪ ያው ነው ይሾያው ነው እዚህ ንብረቶች ተኳሚ ይትለፈም ብር ያው ነው አው ለቁና ሰብ መረዳጃ ይብሉ እስከ 100 ሺህ ብር ድረስ አው ተነክዲ ታጥቃ አይደለቆ እስከ 100 ሺህ ብር ድረስ ሰለው እዚ ንብረት ለዋግኝ አው ደ በቁና ሳቡኘት ሙጫ ማየት እትብል ኪትም ሶስትም ሶሎቄም የብቻም ይብቻም ርፌንሶም ልትግና ትችሉ። ግን አጠቃላይ ግን የደህይ ጠቅመህ ይታትን በጉልበትም በማይም ይጠቅመህ። የአካባቢ አንደኛ የአካባቢ ዜባ ኩከይ ኩሳይ ጎጥ አካባቢ ሳቡኘት በሆነ በቃ በቅርበት ሪሳሚነሳው በቅርበታ የብም አገልግሎቶች ይነሙን ዚህ ነገሮች ይሁን በተለየ ማጋቸው ባኩከይ ነገርማ የተለየ ነገርማ ጥቅም ይቡ። ስለዚህ ሌላ የርቀት የባከኒ ለዋጋንጭ ለዋጋንጭ ለዋጋን ይጣደ

ምን ኮምበ ቦታ በዚህ በዚህ ያለ ይድር በሐዋሳ መጣን በአዲስ አበባ መጣን ወቀ አውቀላቀል ይቻሉ። ደህ ገደብ ትግድብ የሰብዛትን አልደበል የሰብዛት ዚህ ኃይሊ በቃ ነው። ተዚያ እናጠልፍ በቃ እኛ ማህበረሰብኛ ይጠማ ይርብሽ ነው ይበቃ ነው። በባለ ሌላ ግን ቢቲ ማገር ቢመጣ ያው የዛ ተጠቃሚ ነው። አሁን በባለ ችግር የለው ውድና የተከበርክም አሆ ያለም ተኬርታ ግሎባል ሳውንድ ጎይንም ሰብስክራይብ ሼር ቦቀና የጊሰብኩንም ዚህ አይነት ሮሻት የሆንም ፕሮግራሞች ተደምየን ይሰላው መጨረሻ ድረስ ባታቀስሙና ምናልባት አው አው ድረስ ያያየነን የነበሪ ያጀነኒ ያው ልዩነታን እቆውና አደረብሊ አትቂናን ነገር ምን እንኳ እቁብና ሳቡኘት ቁና ነን በቃ ንብል እንይስበን በምን እኳ እቁብና ሳቡኘት ቁና የቂና እነሚ ነገር ምን እንኳን ንብል ጎይ እቁብም ያውና ሀነ ነገርን ተነሳ ተወሰዶ ወለ ያላውና ሀነ ነገር ማን ነው ጎይ ተብካ ሳቡኘትም ያው ሳቡኘት ዛጭን ደቁብ ታውንነ ነገር ይነብሩ አሁን በጠቀስኩ ልከልክ በሳቡኘትም ለመቀበሪያ ትብልም ታውናነም ንብረቶች ይነሙ ንብረቶችም እንም በዛ በድር ውሽጣ አቡኛ በገጠር አካሄድ የከተሚ ተሸላል ደበል በገጠር እክልታው ነው። ጣፊታው ነው። ስሪታው ነው። ማነው ነው። ቅሾታው ነው። እዚ ለማህበረ ለዛ ለድርተኝ ቁና ችግር ይሰላው ጎይ ዛ ንብረት ኪትም ሶስት ኩንታል ይሁን አራት ኩንታል ይሁን አው ስሪ ሶስት ኩንታል አው ብኛ አደር ሶስት ኩንታል ጣፊ ኪት ኩንታል ቅሾ ቁና ኩንታል ብር በዛ ላለ ዳሃ ሸር ሰላሳ ሸ ብር አካባቢ ዛታ አዳምር ጎይ ዛት አዳምር ጊዜ ወደ መቶ ሺህ አካባቢ ይጥጋው ግን ዞሮ ዞሮ ዚ ያውና ሀንን ባመጣው ነው እንደ ቁቦ በልን ቁቦ አሁን ያውና ሀን አለልተ ዞሮ ያገናኝን ነገር ዚትን ያገናኝን ነገር መጨረሻው ያገናኝን ነው ነገር ያስበሰብከን ያውና ሀን ነገር አልደበል ማንም ቁቦም ያውና ሀን ነገር እ ሳቡኘትም በሆነ ያውና ሀን ነገር እንጭ ኩባያ ይኑ ኩባያም ያው ባውና ሀን ነገር ተዋጅም ዱንካኒ ነው ባውና ሀን ነገር ተዋጅም ጊዜ ታውና ስለዚህ እዛ ነገሮች ችግር ይሰላብከ ጊዜ እዛ ተጠቃሚ ነህ። እቁብና ድር ያገናኝነሚ ነገሮች ነገር ዞሮ ዞሮ ያው ያውና ነሚ ነገሮች ነሳም ለምካድ ነሳም ለምካድ ለታውሉ። ስለዚህ ያው ዞሮ ዞሮ ያገናኝነሚ ነገሮች እዚህ ይተነም ይተነም ወይ በይ ምናልባታው እዚ ሳይ ጉጥ ወይም ሶሎቄ ቀበሌዎች ጣም አመጣንም ኬርታ ግሎባል ሳውንድ ዲዛይን ግልጋሎት እያበን በሩሻታን በከባባኒ በሶዶክስታን ክስታን የከባባን ባሊ መካት አጀም ይፈታቡ ደረጃ ይኑ ምናልባት በሰማ እንደ የቡይ የመጀመሪያ ደረጃ ወይ አብዳድሪ ደረጃ ሆስፒታል የኬሚስትሪ ማሽን አረዳ አምና በሰማ ተሽላለበ

ንቅ ይበሉ ያው ተስፋ ንቅና ነው። ይብቁ ያው እንግዲህ በተተ በጀመን ምካት ነው ያው ባየህን ልክ ያው ህብር ማህበረሰቢ ያው ማለቅም ማይ ከሆነ መድብል ተጠቃሚ ከሆነ መድብል የህክምና ጉድለት ይነጉት በተት በተት ነገሮች ያው ጉድለቶች ሙሉ ተላበኝ ማለቅም ማይ ባይነብር ያው በርቀትም ቢያልፍም ቢጠቀም ያው በቅርበት የማይብል ነገር ያው መቼም ትውልዲ እኛም ባንሰላቦ ያው ልንሰላቦ እን አጋጣሚ ጊዜር በባለ እዚ እገዛ ቢቂነሙ ለነንጎይ ያው ላገርኛ ባልሙም ክነሙ ጊዜር ያበሙ እንጎይ እዚ ያስተ እዚ ንቂናው ንፈጥሩ ባልሙ አሁን በጠቀስ ቀነጠኛ የቂነሙኝ ነገር ጥሩ አስተዋጽኦን አሁን ቀጣይ የቂነሙኝ ነገር ያው ያቀብለም ጌታ መድኃኔ ዓለም እግዚአብሔር ይክፈትለም ያው ይሰሙኝ ነገር የሙሉ ዓለም አልደበል ያው ለእኛም ጥሩ ነገር ይሰሙም ጊዜ ይቅና ሙሉ ሆንብልም ተስፋ ነቂና ነው። እንግዲህ በገለታ ያበል ትብልቅ ይባለ ማለት መጨረሻ ፈጀው ያው ይፈጀው መድሀኒዐለም ለቁም ነገር ያብቃና ዞሮ ዞሮ እንግዲህ ምን አመሰግኑ ሁድና የኬርታ አለም አቀፍ ድምፅ የጌ ሰዎች ተሰባው እና ታጠመመም ባገር ውስጥ ያውኝ ተክላሎች እዲ ዚህ ይመስሉ እዲ ዚህ ተክላሎች አክላለትኩም ተደሙን ያቀረብኩ እዲ ፍቃዱ ስርጉት አይሉኝ ተካሜራ ባለሙያ ዲ ቻላቸው ጎይ አውኛ በቱሳይ ውሽጣ ታገኘንም ዚ መስል ተክላሎች አክላለትነን ተደሙ ያሰላነም በሌላ ተክላሎች ነገር እንድረስ ሲኛት ቁማፌት ተደሜኩን። አዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬው ለጀግና ለዋጮ ለአገሪ ኬርታ አለም አቀፍ ድምጽ ኢዚ ሜት ማነሽ ምን አይሉ ከባህል እስከ ቋንቋ፣ ከትምህርት እስከ ስራ፣ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም ማለት የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው ኬርታ። ያንቺ የኔ የሁላችንም የጋራ ሀብት ነው ኬርታ። የጋራ ሰላማችን ነው። በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። መሰግናለን ኬርታ ዓለም አቀፍ ድምፅ